ሰዎች ዘንድ ደርሶ እግዚአብሔር ሆይ አንተን ለማክበር አንተን ለማምለክ ቅዱስ አባቶ፣ ሰዎች ወደዚያ ስፍራ እንዲመጡ መጠውም ደግሞ አንተን አግኝተው አንተን ተጠቅመው አንተን አትርፈው እንዲሄዱ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ሁሉን ለአንተ ለታመኑ እያል አሳልፈን እንሰጣለን። በዚህ ስፍራ አንተ ታይ፣ በዚህ አገልግሎት አንተ ታይ፣ በዚህ አገልግሎት አንተ ክብር ሁሉ ተጠቅሎ ለአንተ ይግባ። እኛ መጠቀሚያ እቃዎች ነው። ቅዱስ አባቶ ሁሉም ስለምታደርግልን ሁሉም ሁሉ ስለምታግዘን ሁሉ በፍቅር ቤተልሔም ወንዴ፣ መጋቢ ደበሽ ተመስገን፣ የአርቲስት ሚኒስትሪ የኢትዮጵያ ተወካይ ወይዘሮ ሩት ኃይሉ የኤልዘቤት ኢቨንትስ መስራችና ዋና ስራ አስኪያጅ የተገኙ ሲሆን መጋቢት 6 ቀን 2017 ዓ ም በሚሊኒየም አዳራሽ የሚካሄደውን ታላቅ መንፈሳዊ ዝግጅት አስመልክቶ ዛሬ መጋቢት 4 ቀን 2017 ዓ ም በሳሮ ማርያ ሆቴል የተሰጠ ጋዜጣዊ መግለጫ የክርስቶስ ተሪኮ ቤተ ክርስቲያን ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 19 ቁጥር አስር የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ብሎ እርሱ ስለመጣበት ዓላማ የተናገረውን እንዲሁም በዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ አብ እንደላከኝ እኔ ደግሞ እልካችኋለሁ ብሎ የሰጠውን ተልዕኮ መሰረት አድርጋ የክርስቶስ ተልዕኮ ተልዕኳችን ነው በሚል መሪ ቃል ላለፉት 17 ዓመታት ከክርስቶስ የተቀበለችውን ተልእኮ ማዕከል በማድረግ በወንጌል ስርጭት ቅዱሳንን በማስታጠቅና ደቀ መዝሙር በማድረግ እያገለገለች የምትገኝ ቤተክርስቲያን ስትሆን በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ተመዝግባ የምትገኝ ቤተክርስቲያን ናት። ቤተክርስቲያኒቱ በአዲስ አበባ ከሚገኘው ዋና አጥቢያ ቤተክርስቲያን ባሻገር በሰሜን አሜሪካ እና በአውሮፓ ክራይስት ሚሽን ሚኒስትሪ ስን በመመስረት ወንጌልን ለብዙዎች እያደረሰች ትገኛለች። ከዚህም በተጨማሪ በክራይስት ሚሽን ቴሌቪዥን ሲኤም ቲቪ እና እንደ ዩቲዩብ ባሉ አንደኛ መርሃ ግብሩ የሚ የሚጀምረው ከቀኑ ስድስት ሰዓት ተኩል ነው። ይሄ መሆኑ ተገንዝባችሁ በሰዓት እንዲትገኝ ይሁን። ብዙዎች ከቀኑ ዘጠኝ ሰዓት ምሳ የሚል ስለሰማል አዳራሽ ከዛ በፊት ይከፈታል። ፕሮግራሙ ግን ከቀኑ ስድስት ሰዓት ተኩል የሚጀምር ይሆናል። በተለይም የክብር የሚለዋናቸው የተጠራችሁ በጊዜ የተመደበላቸውን ስፍራ በመያዝ እንድትተባበሩን አደራ ለማለት እወዳለሁ። በሁለተኛ ደረጃ ደግሞ ምንም አይነት የሚሸጥ ትኬት ወይም የሚሸጥ ካርድ አለመኖሩን እንድታውቁና እንዲህ ካለ ነገር እንድትጠበቁ ለማሳሰብ እንወዳለን። ይህም በተመለከተ ቀጥሎ ያለውን ጥቂት ማብራሪያ በጥሞና ስሙ ደግሞ አደራ እላቸዋለሁ። በማንኛውም ሰበብ ማለትም ለፕሮግራሙ ዝግጅት ለመጽሐፍ ሕትመት ወይም ለሌሎች ጉዳዮች የክርስቶስ ለልቆ ቤተክርስቲያን ገንዘብ ያልሰበሰበች መሆኑን፣ ሙሉ ወጪው በክርስቶስ ለልቆ ቤተክርስቲያን የተሸፈነ መሆኑንና የገንዘብ ማሰባሰቢያ ሂደት እንደሌለ ከዚህም በኋላ እንደማይደረግ ይህን በመግለጫ ለምትሰሙ ሁሉ ማሳሰብ እንፈልጋለን። የዚህ ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክፍያ የማትጠይቁ መሆኑን ይህንም እንድታወቁ መግቢያ የሌለው ነፃ እንደሆነ እንድትገነዘቡ እንፈልጋለን። እግዚአብሔርን ማምለክ የሚፈልግ ሁሉ በዚህ ፕሮግራም ላይ መገኘት የሚችል ሆኖ እንድታውቋልን ማስገንዘብ እንሻለን። መጽሐፉን መመረቅ ወይም መግዛት ግዴታ አይደለም። የምንሰባስበው እግዚአብሔር አምላካችን ለማምረግ ስለሆነ በዕለቱ መጽሐፉ የሚመርቁ ሰዎች ገቢ የሚያደርጉት በመጽሐፉ ጸሐፊ ማለትም በቃልኪዳን ሊሊ ጥላሁን ስም በተከፈቱ የባንክ ሂሳቦች ቁጥር ብቻ ይሆናል። ይህን ለማሳለጥ በሚሊዮን አዳራሽ ግቢ ውስጥ የባንክ ቅርንጫፎች የሚገኙ ስለሆነ በጥሬ ብር መጽሐፍ የምትገዙ ሁሉ እኛ በቀጥታ ጥሬ ብር የማንቀበል መሆናችን እንድትገነዘቡልንና በዛ በአቅራቢያው ሚገኙ የሚገኙ ግቢ ውስጥ በዚህ አገልግሎት የገቡ ባንኮች ጋር መፈጸም የምትችሉ መሆኑን ልናሳውቅ እንወዳለን። በዕለቱ ያለውን የመርሃ ግብር መጨናነቅ ለመቀነስ ሲባል ፈቃደኛ የሆኑና መጽሐፉን በተለየ መልኩ ለመመረቅ ለሚፈልጉ ተዘጋጅተው እንዲመጡ አስቀድሞ የተበተነ ቅጽ ያለ መሆኑ ይታወቃል። እነዚህ ቅጾች ግን በምንም መልኩ የቅድሚያ ክፍያ ወይም የቦታ መያዣ ቅጾች አለመሆናቸው እንድታቋደራላለው። በዕለቱም ለክብር እንግዶች፣ ለቤተክርስቲያን መሪዎች ረዥም ለረዘመ ሰዓት መቆም ለማይችሉ እንግዶቻችን ውስን ወንበር ያዘጋጀ ሲሆን በፍጹም መሽያጭ የሚሰጡ አለመሆኑን ማስገንዘብ እንፈልጋለን። በፕሮግራሙ ላይ የመገኘት እድል ለሌላቸው፣ ፕሮግራሙ በቀጥታ በሲኤምቲቪ ዩቲዩብ ይቻላል፣ በሲኤምቲቪ ሳተላይት ይቻላል፣ እንዲሁም በዘማሪት ቃልኪዳን ጥላሁን ዩቲዩብ ይቻላል። በቀጥታ የሚሰራጭ ይሆናል። በየትም አገር ያላችሁ አብራችሁም ቤታ ማምለክ ትችላላችሁ። በመጨረሻም የፕሮግራሙ ታዳሚዎችን በጸሎት በመንፈሳዊ ቀለምትና ፍቅር እንድትገኙልን ጥሪዬን አስተላልፋለሁ። አስቀድሜ መልእክት አስቀድሜ በዚህ ፕሮግራም ላይ እንደምትገኙ በማመን አመሰግናችኋለሁ። ስለምትገኙ ይጠቃል